ማዕከል ማለት በሰቆጣ ከተማ ሲጀመር ዋና አላማው የግብርና ምርትና ምርታማነትን የሚያሳድጉ ማለትም ምርጥ ዘር፣ ማዳበሪያ፣ የእንስሳት ምርትና ምርታማነትን ሊጨምሩ የሚችሉ ግባቶችን እና ሌሎችንም ማቅረብ፣ ዘመናዊ ቴክኖሎጂዎችን ማሰራጨት፣ የእርሻ ምርቶችን ወደ ገበያ በማዳረስ ማለትም በኤክስፖርት ደረጃ በማቅረብ የአርሶ አደሩን የገበያ እጥረት መቅረፍ የተለያዩ ቴክኖሎጂዎችን የተለያዩ ቴክኖሎጂዎችን እና ግብዓቶችን ከዚህ ዓመት ጀምሮ ወደ ሀገር ውስጥ በማስገባት ለአርሶ አደሩ ቀጥታ ተደራሽ ማድረግ በጥቅል የተቀላጠፈ ኢምፖርት ኤክስፖርት በግብርናው ምርትና ግብይት ላይ መስራት የሚከናወኑ ዋና ተግባር ለአካባቢ ገበሬ በአለት በአዳዲስ የግብርና ቴክኖሎጂ እና አሰራሮች ላይ ስልጠናዎችን መስጠት የሰብል ምርታማነት የውሃ አጠቃቀምም፣ እንዲሁም የአየር ንብረት ለውጥ ላይ ግንዛቤ ማስጨበት። ማዕከሉ የሚሰጣቸው አገልግሎት የስልጠና ፕሮግራሞችን ለአርሶ አደሩ ማዘጋጀት የቴክኖሎጂ ችግርን መፍጠር የፋይናንስ አገልግሎት ለምሳሌ የተሻሻሉ ግብዓቶችን በስድር መር ለአርሶ አደሩ ማመቻችን ሰርቶ ማሳያዎችን እና ቴክኖሎጂዎችን ቴክኖሎጂዎቹ መኮሪያ ማዕከላትን አግሮ ኢኮሎጂውን መሰረት በማድረግ ማቋቋም የዚህ አጋር አካላት መንግስት፣ ኤንጂዎች፣ የግል ዘርፉ አርሶ የሰቆጣ እርጥበት አጠር እርሻ ምርምር እና ሌሎች የምርምር ማዕከላት ዩኒቨርሲቲዎች ሲሆኑ፣ ይህ የሰቆጣ የግብርና ግብዓት አቅርቦት እና አገልግሎት መስጫ ማዕከል በግለሰብ ደረጃ በሰቆጣ ከተማ ሲቋቋም የዞኑን አርሶ አደር ምርት እና ምርታማነትን በማሻሻል ገበያ መር የግብርና አሰራር እና አሰራር ለመዘርጋት እና ለማቀላጠፍ አልሞ የተነሳ ቢሆንም ከዚህ ቀደም በዚህ ዘርፍ የዞናችን አርሶ አደሮች ተጠቃሚ አለመሆናቸውን እና ኋላ ቀር የአስተራረስ ዘዴ ላይ መሰረት አድርጎ የነበረ ሲሆን እንዲሁም በቴክኖሎጂ አቀሙትና አጠቃቀሙ ከዚህ ግባ በማይባል ልምድ ያለ መሆኑን የተረዳን ቢሆንም በዋናነት በዞን እና በክልል ደረጃ የመንግስትን እና የሌሎች አገር አካላትን ድጋፍ ታሳቢ በማድረግ ይህ የግብርና አገልግሎት ማዕከል መመስረት የረዥም ጊዜ ማህበረሰብ ፍላጎትን የዘመናዊ የግብርና ቴክኖሎጂ መሻትን የግብርናውን ክፍለ ኢኮኖሚ ቢደግፍ የገንዘብ ፈንዶችን በዘርፉ የሰለጠኑ ባለሙያዎችን በማቀናጀል ከሁሉም በላይ ደግሞ የአካባቢ ገበሬዎች የነቃ ተሳትፎ እና ድጋፍ ታሳቢ በማድረግ በይፋ ስራውን ከዛሬ ጀምሮ መጀመሩን ሲያበዝ በታላቅ ደስታ ነው። ስለዚህ ይህንን አገር አቀፍም አለም አቀፍም ደረጃቸውን የጠበቁ የግብርና ግብዓቶችን አርሶ አደራችን በደጃፉ እንዲቀርቡ ለማድረግ በ2015 ዓመተ ምህረት ወረዳችን ይህን እድል ሲሰጥ በዞኑ ያሉ ባለ ሀብቶችን አወዳድረን ይህንን ግባት ይህንን ማዕከል በዚህ ደረጃ እንዲሰራ ቅድም የድርጅቱ ባለቤትና ስራ አስኪያጅ ባቀረበው ልክ ሰፊ የሆነ ድጋፍ የነበራችሁ አካላት ናቸው። ይህንን ድጋፋችሁ ደግሞ በአካል ተገኝታችሁ በማየታችሁ እና በመመረካችሁ በህዝቡም እንደዚሁም በድርጅቱ በአጠቃላይ በግብርና ዘርፍ ለሚኖር ውጤታማ የሆነ ስራ በግብርናው ዘርፍ የምንፈልገውን ጥራት፣ የምንፈልገውን ምርት ለማግኘት ተኪ የሌለው ብቸኛ ማዕከላችን ነው። ግብርና በዚህ ማዕከል ውስጥ ግብርና የሚባለውን ዘርፍ በሙሉ በአንድ መስኮት በአንድ ማዕከል ከአገር ውስጥም ከአገር ውስጥ የሚፈለጉ ምርቶች በሙሉ ተከማይተው የሚገኙ እዚህ ማዕከል ውስጥ እንስሳት፣ የሰብል ልማት በመስኖም የእንስሳት እርባታም በሕክምናው በአጠቃላይ ለግብርና የሚያስፈልጉ ግብዓቶች በሙሉ ባደመስበት የምናገኝበት ብዙ ማዕከላችን ነው። ቅድም እንደጎበኛችሁት አስፈላጊ የሆኑት ምርቶች በሙሉ እንደ ማንኛውም የንግድ ባህሪ ያለው አይደለም። በአትመጮች ጋራ ትስስር በፌዴራል ደረጃ ጥራታቸውን የጠበቁ ምርቶች ጋር የተሳሰረ ነው። በማንኛውም በብላክ ማርኬት እንዲገኝ ግብዓት አይደለም። በጥራትም በደረጃቸውም በየትኛውም ቦታ መስፈርቶቹን ያሟሉ ግብዓቶችን ለመሆኑ ለመሆኑ መጠን ስለዚህ እንደዚህ አይነት ባለሃብቶችን እና እንደዚህ አይነት ማዕከሎችን ለማስፋት ከእኛ የሚጠበቀው ከማስተዋወቅ ጀምሮ ስንጠቀንም ይህንን ማዕከል ሲከፈት የመንግስትና መንግስታዊ ያልሆኑ ድርጅቶችን የሚገዟቸውን የሚያስጠቅሟቸውን ማዕከላቶች በሙሉ ከየትም አገብ ደር የምናመጣውን እዚህ የምናገኝ ስለሆነ ሁላችንም ሊኖረን የሚችለውን የግብይት ስርዓቶች በሙሉ የማስተሳሰር ስራው ከእኛ የሚጠበቅ ነው የሚሆነው ማለት ነው። ስለዚህ እንደዛ ባደረገ ቁጥር ነው ጥራቱንም ስፋቱንም ከሰቆጣ ማዕከል ወደ ሌሎች ወረዳዎችን ለማስፋት በኢንቨስትመንት ማገዝ መደገፍ ይገባል። ሌላ ዋስትና የለንም። ዋክ እንደ አይናችን ብሌን የምናየው የእንስሳት ናቸው። የእንስሳትን ደግሞ ያው የሚያስፈልጉ ነገሮች የምናገኝበት እዚህ ነው። ከዛም ሲያልፍ ሌሎች የግብርና ምርቶችን የሰዎችን እና ሁላችንን ባለቤት ሁነን እንደው የምርቱ የትርፉ ተከፋይ ነው ማለት ሆነ፣ ወንጂ በቀጥታ የምርቱ ተጠቃሚዎች ግን አተን የነበረው ነገር ሁሉ የተመለሰ ነው። ለሁላችንም በአደራ ነው ብለው ከቅድም የድርጅቱ ባለቤት ካቀረበው ተጨማሪ ያን እንደማከል መቀመጫችንም እንዲ በመሆኑ ምክንያት የከተማ አስተዳደሩ የዞኑ ሁሉም የሚገለገልበት ማዕከል ነው። እና በድጋሚ እንደዚህ አይነት ደረጃውን ለጠበቀ የግብርና ምርቶች አቅርቦት ማዕከል ላይናችን ለማየትም ለአገራችን ለማቅረብ በጣም ስንጓጓው የነበረው ድርጅት ነው። ዛሬ ላይ በዚህበት ከጸራረም ጀምሮ ከጸረ ተባያት ጀምሮ ከጸረ ፈንገስ ከየዋቅ ጀምሮ ሁሉ እዚህ ያለች ይህን አባደር ወጥቶ የፈለገውን ከእንት ማለት ይሄ እፅዋቱ ላይ ወይም መስኖ ተጠቃሚ ይሁን የሰብል ላይ ያለውን ይነግረዋል። ሰብል ላይ የተከሰተ እሱ ባለሙያ ከበሽታውን ተነስቶ